በዛሬው ቀን ኅዳር ስምንት ቀን አርባዕቱ እንስሳ የስላሴን መንበር የሚሸከሙት መታሰቢያ በዓላቸው ነው። አሁን ይህ ማለት እኔና እናንተ እንድንረዳው ነው እንጂ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ሰላም ሰላም፣ የእግዚአብሔር ቤተሰቦች እንደምንቆያችው እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ለዛሬ ለጥቂት ደቂቃ የምንቆይበት ኃይለ ቃል የሚሆነው አርባይቱ እንስሳ በሚል ኃይለ ቃል እንነጋገራለን። እግዚአብሔር አምላክ ማስተዋሉን ያድለን። በዛሬ ቀን ዳር 8 በቅድስት ቤተክርስቲያናችን አስተምሮ አርባይቱ እንስሳ እየተባለ አመታዊ ክብረ በዓል የሚታሰብበት ጊዜ ነው የሚታሰብበት ወቅት ነው። እንግዲህ አርባይቱ እንስሳ ማለት ምን ማለት ነው ከተባለ አራቱ እንስሳ ማለት ነው። አራቱ እንስሳ ደግሞ የሚባሉት እና ከተባለ ቅዱሳን መላእክት ናቸው። መጽሐፍ ቅዱስ ላይ ስለ መላእክት በብዙ ቦታ ላይ ተጽፎ እናገኛለን። ከብዙ በጥቂቱ ግን እንመለከታለን። እንግዲህ መላእክትን እግዚአብሔር አምላክ ሲፈጥር በመቶ ነገድ በአስር ክፍለ ነገድ አድርጎ ፈጥሮልናል። አስሩንም ክፍለ ነገድ ለማየት ያክል አጋእስት ይባላሉ። የአጋእስት አለቃ አንደኛው ቀድሞ ሳጥናኤል ነበረ፣ ያው ካደ ሳተ። ከዛ በኋላ በሳጥናኤል ቦታ ቅዱስ ሚካኤል ተተክቷል ማለት ነው። ስለዚህ አንደኛው ነገድ አጋእስት ይባላል። ሁለተኛው ደግሞ ኪሩቤል ይባላል። የነዚህ ደግሞ መሪ ኪሩብ ይባላል። ሶስተኛው ኃይላት ይባላሉ። የኃይላት ደግሞ መሪ ቅዱስ ሚካኤል ነው። እነዚህ ሶስቱ ነገድ መኖሪያቸው ኢዮር ነው። መላእክት ሶስት ከተማላቸው አላቸው፣ ኢዮር፣ ራማ፣ ኤረር። የእነዚህ የነዚህ የአጋእዝት የኪሩቤልና የሱራፌል እንዲሁም የኃይላት ይቅርታ የአራቱ መኖሪያቸው በኢዮር ነው። የሱራፌል መሪ ሱራፊ ነው። የኪሩቤል መሪ ኪሩብ ነው። የአጋስት መሪ ቅዱስ ሚካኤል ነው። የኃይላት መሪ ቅዱስ ሚካኤል ነው ማለት ነው። ቀጥሎ አምስተኛ አርባብ የሚባል ነገድ አለ። የነዚህ ነገድ መሪያቸው ቅዱስ ገብርኤል ነው። የመናብርት ደግሞ ቅዱስ ሩፋኤል ነው። የስልጣናት ደግሞ የሚባሉ አሉ ቅዱስ ሱሪያል ነው። እነዚህ ደግሞ ሶስቱ መኖሪያቸው በራማ ነው። ለዚህ ነው ገብርኤልን በመዝሙራችን ላይ በራማ እንደሚገኝ በብዙ መዝሙሮቻችን እንጠራዋለን። ገብርኤል ገብርኤል መልአከ ራማ እያልን፣ የራማው ልዑል ገብርኤል እያልን መኖሪያው በራማ ስለሆነ የመላእክት ከተሞች ከሚባሉት ሁለተኛው ራማ ስለሆነ በዚህ ከተማ ላይ የመናብርት የስልጣናትና የአርባብ ወገኖች የሚገኙበት ክፍል ነው ማለት ነው። ሶስተኛው መኳንንት፣ ሊቃናት፣ መላእክት የሚባሉ አሉ። የመኳንንት መሪያቸው ሰዳክኤል ነው። የሊቃናት ደግሞ ሱቱኤል ይባላል። ደግሞ መላእክት ደግሞ የሚባሉት አናንኤል ነው። የነዚህ መኖሪያቸው ቦታቸው ኤረር ነው ማለት ነው። እንግዲህ እግዚአብሔር አምላክ መላእክትን ሲፈጥር ካለ መኖር ወደ መኖር አምጥቷል። እግዚአብሔር አምላክ መላእክትን ሲፈጥራቸው እንደኛ ማለትም እኛ እንደ ካት ነው፣ እንደ ሰዎች የሚሞቱ የሚያገቡ፣ የሚዋለዱ አድርጎ አይደለም። በመላእክት ዘንድ ማግባት፣ መጋባት፣ መውለድ፣ መሞት የሚባል ነገር የለም። የመላእክት ቁጥራቸው ይህ ነው አይባልም። ብዙ ነው። እልፍ ወትእልፍ አእላፍ ነው። የመላእክት ቁጥራቸው አይታወቅም። በዛሬው ቀን ኅዳር ስምንት ቀን አርባዕቱ እንስሳ የስላሴን መንበር የሚሸከሙት መታሰቢያ በዓላቸው ነው። አሁን ይህ ማለት እኔና እናንተ እንድንረዳው ነው እንጂ አሁን በምሳሌ በምናይበት ሰዓት ላይ አሁን ሁላችንም ጫማ እናደርጋለን ጫማችንን እንሸከመዋለን ወይስ ይሸከመናል? ይሄ ምሳሌ ነው። እናም እግዚአብሔር በካሊነቱ በቸርነቱ የሚያርፍባቸው ናቸው። እነዚህም ኪሩቤል በአራቱም ገጽ አሉ። እነዚህም አራቱም ገጽ በአራቱ እንስሳ ይመሰላሉ። በገጸ ሰብ፣ በገጸ ንስ፣ በገጸ አንበሳ፣ በገጸ ላይም ይመሰላሉ። በገጸ አንበሳ በአራቱ ወንጌላውያንም ይመሰላሉ። ቅዱስ ማርቆስ በገጸ አንበሳ ይመሰላል። ቅዱስ ማቴዎስ በገጸ ሰብ፣ ቅዱስ ሉቃስ በገጸ ላይም፣ ቅዱስ ዮሐንስ በገጸ ንስ ይመሰላሉ። እንዲሁም በአራቱ አፍላጋት ይመሰላሉ። እነዚህ ቅዱሳን መላእክት አራቱ አፍላጋት የሚባሉት ምን ምንድናቸው? ኤፍራጥስ፣ ጤግሮስ፣ ጊዮንና ኤፌሶን የሚባሉት በእነዚህ አፍላጋት ይመሰላሉ። እነዚህ አፍላጋት ምንጫቸው መነሻቸው አንድ ነው። የቅዱሳን መላእክትም መሰረታቸው መነሻቸው አንድ ነው። ሌላው እነዚህ ኪሩቤል አራቱን አቅጣጫ ይወክላሉ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በእነዚህ ሁሉ እግዚአብሔርን ያመሰግናሉ። እነዚህ ቅዱሳን መላእክት አገልግሎታቸውን ከብዙ በጥቂቱ እንመልከትና እንጨርሳለን። የመጀመሪያው ዙፋኑን በመዞርና በመክበብ ያመሰግኑታል። አርባዕቱን እንስሳ ኪሩቤል ዙፋኑን በመዞር ያመሰግኑታል። ማንን? እግዚአብሔርን። ቀጥሎ ክንፋቸውን በመዘርጋትም ያመሰግኑታል። ቅዱስ ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግኑታል። ሌላው በመላላክና ለተልእኮ በመፋጠን እግዚአብሔርን ያገለግሉታል። ይላላካሉ፣ ይፋጠናሉ። ሲጀመር መልአክ ማለት ተላላኪ ማለት ነው። ከእግዚአብሔር የሚላክ የሚልከው አካል ያለ ተላላኪ ማለት ነው፣ መልእክተኛ ማለት ነው። ሌላው ቅዱሳን መላእክት ዜማ ባለው ድምፅ ያመሰግኑታል። እዚህ ጋር ግን ልብልን እንደሚያስፈልገው እኛ የምንሰማቸው ዜማዎች አሉ። ከነሱ ይልቅ በጣም የላቀ ነፍስን የሚመስጥ ድምፅ ባለው ቃና ባለው ዜማ እግዚአብሔርን ያመሰግኑታል። የአጋስ ዓለም ቅዱስ ሥላሴ ስዕል አድኖ ተመልክታችሁ ከሆነ ሁሉም ቤተክርስቲያን ይገኛል። እና እነዚህ ኪሩቤል በአራቱ ማዕዘን እናገኛቸዋለን እግዚአብሔር በሁሉም ቦታ እንደሚመሰገን የምናይበት ቦታ ነው። እንግዲህ እግዚአብሔር አምላክ ከቅዱሳን መላእክት ረድኤት በረከት ያካፍለን። ያስተማረን የመከረን ልዑለ ባህሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።